አሰላም አለይኩም ወረህመቱላሂ ወበረካቱ። እንደ ቤተሰቦች ሰላም ብያለሁ፣ ሰላማችሁ ይብዛ። የሚገርምና የሚያሳዝን ነገር ነው። አሁን ላይ ብዙ ቦቶች እንደዚህ እየታመሙ ያሉ ነው። ይቅርታ ለድምጼ፣ ጉንፋን ይዞኛል እና ብዙ ልጆች እንደዚህ እየተከራከሉ ይገኛሉ። በጣም ነው የሚያሳዝነው ይገርማል እንግዲህ። ምን እንደምትላት አይታችኋ። ሴትዮዋ አንሽ ምትላት ሽንት ቤት ውስጥ ናት ያለችው። ልጅቷ ጸጉሯ እንደምታው ትባታለች። ሱብሓነላህ። ታማለች። ይህንን አንሽና ቂጣቤ ነው ምትላት። እንግዲህ እንደው እንደዚህ ከመሆና ላይ ያጠብቀ። በቀደም የሞተችው ልጅ ማለት ነው ዱባይ የሞተችው ልጅ ጓደኛዋ ስትናገር ቃል የምትባለዋ ማለት ነው፣ ራሴን የማገኘው ሽንት ቤት ነው። ሽንት ቤት ወድቄ ከዚያ ልብሷ አታወቀች በኋላ ማለት ነው ራሷን የምታገኘው ሽንት ቤት ነው። እንግዲህ ተመልከቱ፣ ወስዶ የት ነው የሚጥላት? ሽንት ቤት ያችው። ከዚያ በኋላ ስትነቃ፣ ራሷን ስታቅ፣ ሽንት ቤት ቁጭ ብላ ነው የምታገኘው ማለት ነው። እንደዚ አይነት ነገር አለ? ቶች የባካችሁ፣ አታሰላስሉ አትናደዱ። የሆነ የሚያናድዳችሁ ነገር ካለ፣ የሚያበሳጫችሁ ነገር ካለ አትናደዱ። በሆነ ባልሆነ ነገር ደግሞ አትበሳጩ። ራሳችሁን ጠብቁ። ሽንት ቤት ውስጥ ሄዳችሁ ዘፈን እየከፈታችሁ አትጨፍሩ፣ አትበሉ። አስቸጋሪ ነው ማንሳት ላይ ጤንነታችን እያስቸገረን ስለሆነ ራሳችን ጠብቁ ልላችሁ ገባል። ማለት ነው እንግዲህ ሰው ልጅ ሊያልፍለት ሰርቶ ሊለወጥ እየመጣ እንደገና እንደዚህ አይነት ነገር ጤንነቱን ይዞ መጥቶ ሙሉ ጤንነቱን ይዞ መጥቶ እንደገና በሽተኛ ሆኖ ወደ ሀገር መግባት አስቡት፣ ከባድ ነው፣ ይከብዳል። ጤንነታችን ደግሞ በተቻለን አቅም ራሳችን መጠበቅ አለብን። በተለይ ሽንት ቤት ውስጥ ስልክ ይዛችሁ አታውሩ። ዘፈን ከፍታችሁ ሽንት ቤት የምታጥፉ ልጆች አላችሁ። ሙዚቃ ከፍታችሁ ሽንት ቤት የምታጥፉ ልጆች አላችሁ። ተጠንቀቁ፣ ጥሩ አይደለም። ራሳችሁን ጠብቁ። የተለያዩ ነገሮች ደግሞ በቃ አትናደዱ፣ አትበሳጩ። ራሳችሁ ለመጠበቅ ያህል ሞክሩ። ከፈጣሪ በታች ከአላህ በታች ማለት ነው እንግዲህ አላህ ይጠብቃል ደግሞ አላህ ይጠብቀን ነው እንጂ እኛ በተጠበቅን አይደለም። ግን ከሱ በታች ደግሞ መጠንቀቅ አለብን። ያሳዝናል። እንግዲህ የሚያሰሩን አሰሪዎቻችን እንደምታወቅ ነው። እንደዚህ ቪዲዮ እየቀረጹ እነሚለቁ ሌላ አማራጭ የላቸው እኛ ማንም ብንወድቅ ሀይ የሚለን ሰው ስለሌለ ራሳችን ምንጠ